ምን አጠፋን? ምን አጠፋን? እስቲ እንዶ እንዶ፣ አሁን እዚህ ቤት በቃ ሰው መናቅ ጀመረ፣ አይደል አይጋሼ? አይጋሼ ይህን ሳያዩ መሞታቸው አልገባኝም። በቀለ ምን እየሆንክ ነው? ምን ምን ሆናለሁ? ደምን ማለት ነው። እንደ ቢቻለ አለ ይሄ እንደዚህ ተሰልፈው ጥሩ እንዳይዘው ትሪ ታሽ እያደረጉ የሚሄዱት አሉ አይደል፣ እነሱን ማስመጣት ነበር አለ። በለዚያ ካልተቻለ ደግሞ እዚህ ወንበር እያሞቁ ደመወዝ የሚቀበሉ ሠራተኞች አሉ አይደል፣ እነሱን ሰብስበሽ አስጨብጭበሽ እንዲቀበሉሻት ተመልሰሽ ገብተሽ እኔ ከፍቼ አስወረድሻለሁ። ደግነት

ኮት ያለቀ እንደ አንተ ልጅ ያላለቀብኝን ነገር ጠይቅኝ። ግን ብሬ ፊትህን አይቼ ምንም ባህሬን መረዳት አልቻልኩም። ባህሬን አሳየው አላሳየው ስራው እንደሆነ በኔ ትከሻ በኩል ማለፉን አያቆሙም ብዬ ነው። እሺ ያንተንስ ፊትናው ብዬ ለለፈው ያ ሳሚ ግምት ነግቶት ነው የኔን ስራ አስኪያጅነት ሊቀበለው ያልቻለው። እኔም ከመላምት ውጭ እውነታውን ላውቅ አልቻልኩም። ለነገሩ ችግር የለውም። አዲስ ነገር ሲፈጠር መቃወም የደሃና የችጋራ መገለጫ መከለጫ የፎቶ ሾው እግር ግን ትንሽ አልፈጠንም። አይ እንግዲህ አጀምረኝ፣ ወደ ስራ ብትሄድ ይሻላል። እዚህ የተቀጠርከው የምናቡ ዘመድ ስለሆንክ ነው እንጂ ምንም ብቃት ኑሮ እንዳልሆነ ሁላችንም እናውቃለን። እኔ እንኳን ስራዬን አውቄ የምሰራ ሰው ነኝ። ባይሆን የተወሰነ ገንዘብ ወጪ ይደረግና መልካም ምኞት ብንመኝልሽ ቆንጆ ነው። ከእኔ ገንዘብ ወጪ ተደርጎ ለእኔ መልካም ምኞት ምን ችግር አለ? ለሌሎችም ሰራተኞች ሞራል ይሆናቸዋል። መሪ አልባ ሆናችሁ ስለከረማችሁ ምንም የምታስቡ አልፈርድባችሁ። አተሳሳች ጋሼ ስራና ፍቅርን ስላስተማሩ ሁላችንም ቀን ከሌት ነው የምንሰራው። የማላውቀውን ነገር የምትነግረኝ ከሆነ በሩ ከኋላ ነው። የጋሼ እውቀት ትጋትና ፍቅር በአንቺ ላይ ይደሩ እና ደግሞ ለዛም መሰሪና ተንከሴት ሰውዬ ይሄን እንዲቀይሩ ስጠው፣ ያዘው ሴልስ ኤንድ ሪፕሬዘንታቲቭ የሚለውን ወደ ጄኔራል ማናጀር ቀይረው ብላለች። አዳሜ ለምንድን ነው ነው የእኔን ሰጣን መቀበል ያልፈለገው? ነው ወይስ እንደ ማንኛውም አካል ዲግሪ በሀያ ሺህ ብር እንድገዛ ነው የፈለጉት? እኔ የማስመጣቸው እቃዎች እንደሆኑ ሻጭ አያስፈልጋቸውም። ይህ ሲስተም ደግሞ ደሞ ምን ሆነህ ነው የማይሰራው? በዛ ላይ ሁሉም ነው እ የተነሳብኝ። ሄሎ ብርሃኑ፣ ለምንድን ነው ሲስተሙ የማይሰራው? ምንሆነብሽ ኖት ሪስፖንድ ነው የሚለው። ኦ እንደዛ ካልሽ ሲስተሙን የሰራው ሳሚ ስለሆነ ለእሱ ደውይለት፣ ያስተካክልልሻል። እንደ ተዋረዳችን ትደውልለትና፣ መጥቶ አቤት አለቃ ፈለጉ ይመሰለኝ ካሌን በኋላ እየተርበተበተ መጥቶ ኮምፒውተርን ያስተካክል። ተግባባን አለቃ? እንኳን ሳሚ በር ላይ የሚተኘው በቀለ ራሱ የሚርበተበት አይመስለኝም። ምን ነው በአንድ ጭንቅላት ነው የምናስበው አልክ? ምን ላር ጋሻ አስተማረን ለስራ እንጂ ለአለቃ መገዛት እንደሌለብን ለሁላችንም ስራችሁ ነው አለቃችሁ ይለን ነበር አሁን እሱ አባባል አይሰራም። አለቃችሁ ደሞዝ የሚከፍላችሁ ነው። ወደዳችሁም ጠላችሁም አለቃችሁ ሔርሜላ ናት። እሺ ተግባባን። ጨርሻለሁ። ሳሚ፣ አለቃ እየፈለገች ነው። ምን ነው? ከመግባቷ ፈለገችኝ? እስካሁንም ችላው ነው እንጂ የሚሆነው አስተያየቷን አይቸዋለሁ። መቻል ነው ዘንድሮ። አይ ደንደን ማለት ጥቅሙ ደንደን ማለት እንደዚህ ነው። እንዲህ አይ በቃ ዕቃ አልታሸክም ነው የሚሆን። ወይ ሳሚ ከከበደ ጥራን፣ እሺ እኛ እናግዛለን። ኧረ ቶሎ ግባ፣ ዛሬ ሰይጣኑ ተነሷል። ደጋሚ ከደወለች አላቅልም፣ ጨርሻ። አይዞ ወንድም ያታስብ። ሳሚ ኡ እረስቸው አደራ። ስትገባ ትንሽ መርበት በታለበት፣ ያው ቢሮክራሲ ፈለግሽ መሰለኝ። እኔ ሳሎን ስራው ነው የፈለገ ፈለጋችሁም፣ መቼም ካለ እኔ አይሆንላችሁም። እሺ፣ ዊንዶ ቴን ደግሞ አንተ ምን ሆነህ ይሆን? መቼም ካለ እኔ አይሆንላችሁም። እንዴ ማይክሮሶፍትን ምን አድርጋችሁት ነው እንዲህ ፊት ሁኔታ አለው፣ ማዝን ያስቀየማችሁ? ዝጋው። ሲስተሙ ምንድን ነው ያደረገው? ሬሬት በት ምን ፈለግሽ? አለቃ፣ እንደምታደርግ አድርገህ ሲስተሙን አስተካክለው። አይሻል አሁን ቺ እንደምታደርግ አድርጋት። ያልሻት ነገር አምስት ዓመት ግቢ ሶስት ዓመት ደግሞ በስራ የተለፋባት ናት። ባይገርምሽ እንዲሁ ዝም ብሎ የተለፋባት እውቀት አይደለችም። ብሽሽቴ ማል በቆን። ሰመጅ ልጄ ስንትና ስንት በርበሬ አልቆብኝ የተገኘች ዲግሪ መሰነች? ከነ በርበሬ ገደል መግባት ትችላለህ። ከዚህ በኋላ ይህን ሲስተም ከበቀለ ውጪ ሁሉም ሰው ሊያውቀው ይገባል። አንተን አንተም እንዲፈልግ አድርገህ እንደሰራሁ አውቃለሁ። እንደገና ስምንት ዓመት ወደ ኋላ ተመልሽ፣ ያልተቆነጠጠ ልጅ ላስተምር። እረት ያለቃ፣ እውነተኛ እውቀትማ መከበር አለበት። የውሸቷ እውቀትማ ስንቱን በጠረባ እየጣለች አዋረደቻቸው እኮ። አሃ አንተ ባትኖርስ በሲስተሙ ችግር ምክንያት ምንም ስራ ሳይሰራ እንዲጓል ነው የምትፈልገው። ያው መቼም እንደ ጋሼ ሞት ካልወሰደኝ እየተሄዳለሁ እዚሁ እየተገለማመጠን አለ እንደምንውለው። ስማ አንተ እኮ ሰው ነህ። ስትክለፈለፍ መኪና ገጭቶ ብትሞትስ? ያለምንም መጠባበቂያ ድርጅቱ መክሰር አለበት። ኧረ አለቃ፣ ሰውነት ይቅደም። ግድ የለሽም የሚጨነቅልህ። ከፈለግ እናትህ ቤት ተቀመጥ። እዚህ የምትፈለገው ሲስተሙን ለመስራት ነው። ሲስተሙ ለዚህ ድርጅት ህይወት ማለት ነው። እሺ፣ ነይ ተመልከች። ዋርኒንግ ሲመጣልሽ ኦኬ ትያለሽ። ከዛም ኮንቲኒ ከማለትሽ በፊት ሽፍት ኤፍቱን ትጫኛለሽ ሲስተሙ ቡት እንዲያደርግ ኮንቲኒ ትያለሽ። ተሳስተሽ ኤፍ ስሪ ከተጫንሽ ተመሳሳይ መልእክት ይመጣል። ነገር ግን ኮንቲኒ ካልሽ ቡት ሳይሆን ሲስተም ሪሴት ነው የሚያደርገው። ከዛ ሁለቱንም ሲስተም ኦን አድርገሽ ሲስተም ኤን ከሲስተም ቢ ጋር መርጅ አድርጊው። ተረዳሽ? ያል ምንድን ነው የሚያስሮጠ? ቀስ ብላ አስረዳኝ እንጂ። ከዚህ በላይ እንዴት ቀስ ልበል? የስምንት ዓመት ድካም እኮ ነው በሰላሳ ሰከንድ የሰጠውሽ። አሁን ቀስ ብላ ቀጥል እሺ ነይ ተመልከች። ይኸው ዋርኒንግ ሲመጣልሽ ኦኬ ትያለሽ። ከዚያም ኮንቲኒው ከማለትሽ በፊት ሺፍት ኤፍቱ ትጫኛለሽ። ሲስተሙ ቡት እንዲያደርግ ኮንቲኒው ትያለሽ። ከዚህ በኋላ ድምጽ መስማት አልፈልግም። እንዲያውም አዲስ የሲስተም ኢንጂነር እቀጥራለሁ ሁሉንም ለእሱ ታሳየዋለ በቃ ፔድ አፈላልጊያ እርግጠኛ ነኝ ግን እንደ 1960ዎቹ ቴሌቪዥን ጀርባውን መታ መታ እያደረጉ የሚሞክሩ ናቸው የሚሆኑት አንተ የት ነህ? እኔማ፣ ቢሮ ከገባ ቆየሁ። ሶሪ፣ እቀጣለሁ። እሽ፣ እጠብቅሃለሁ። ሚቱ ባይ ት ላከሰው ቀጥረሽ ነው? እንደዚህ አማረብሽ። ሰዎች አላስፈላጊ ሰዎችን አስወጥተሽ አስፈላጊ ሰዎችን ስታስገቢ ልክ እንደኔ ከኳክብት ትደምቂያለሽ። ወይ ታድለሽ! እኔ ግን አላስፈላጊ ሰው አላውቅም። እንደ ጨረቃ አላበራ ማለት ነው። ማን ነው እንደ ኮከብ? ወይ አንቺን አስወጥቼ ልሞክር። አንቺን ደግሞ እወድሻለሁ። አይሆንም፣ አቡ አቡን ነው ማስወጣው። እንዲሁም ከልጅነት ጀምሮ በዛ በሚያስፈራራ ውሻቸው ሲያስፈራራኝ ነበር። ቆይ ሳሚይ አቡ በይኝ። እዚ አቡ ወይ አቺ ወሬሽ እንትን እና እስኪ ተመልከች። ካስር ስንት ትሰጭኛለሽ? እኔ ምለው ብሬ፣ እዚህ ቢሮ ውስጥ ግን ትንሽ ነፃነት አልበዛም? ለሰው ልጅ ከአየር ቀጥሎ ነፃነት አስፈላጊ ነው። እንደኔ ግን በዝቷል። ሊታሰብበት ይገባል። ከአንቺ ጋራ ነው አይደል? የተደዋወልን። አዎ፣ ከኔ ጋራ ነው። ብሩክ መጣህ እንዴ? ይቅርታ፣ ያቡ ስላንተ ብዙ ነገር ስላወራችኝ የማውቅ መስሎኝ ነው። ከጠበቅኩት በላይ በአካል ቆንጆ ነሽ። አይደል? ብታይ፣ ከቤት ተነስቼ ቢሮ እስክደርስ ድረስ ለሾፋፍኝ ነው እንጂ ሰዎቹ አያራምዱኝም። ምዱኝም ያ የሚነሳና ያቡዬ ነው በዚህ ዞር ስል ጎንተል ነው። ይሄንን ተው ብዬ ሳጨርስ ይሄኛ ይጀምራል። ብታይ በራይድ እራሱ መሄድ አልቻልኩም። ተደግፈንሽ ካልነዳን ነው። ብቻ ምን አለፋ በስንት መከራ መሰለህ ቢሮ የምደርሰው። ለነገሩ ሲያንስብሽ ነው። ውይ እባክህ ተቀመጥ። አናቴ ላይ ነው የሚቀመጠው። ውይ ወንበር እ ትሰማኛለህ አሁን፣ ጥጋቡን ትተህ ቢሮዬ ድረስ መተህ ኮምፒውተሬን አስተካክል። ወይዬ ቤቢዬ፣ እሺ አሁኑኑ እመጣለሁ። ደግሞ ጠራችኝ ብለህ ተመጻደቅና እኔን አያድርገኝ። እሺ እኔ ፍቅር አንቺ ጠርተሽኝ፣ አሁኑኑ መጣው። አፍጥነው፣ ምን እባክሽ። አንድ መንቻካ አለቃለችኝ፣ እሷን አናግሪያት። አሁኑኑ መጣው። እሺ ይገባኛል። ይቅርታ። በጣም እየሰማሽኝ አይደለም። የማሽኖቹ ማሽኖቹ ነገር አስጨንቆኝ ነው። ማሽኖቹ ገና አልገቡ። ያው አለቃችንን በቅርቡ ስላረፉ በአጭር ጊዜ ውስጥ ላይ ደርስልህ ይችላል። አትጨነቁ። የጋሽ ምናቡን ሞት ሰምቻለሁ። በጣም ነበር ያዘንኩት። ያላችሁበትም ሁኔታ ይገባኛል። የጋሽ ለቅሶ ላይ ነበርክ እንዴ? እንደዛ ሳይሆን መሞታቸውን ነበር የሰማሁት። እንደሱ ከሆነማ በደንብ አላዘንክም ማለት ነው። መስሎ ነው። ኤዱን አትስማት። በቅርቡ ሀዘናችንን ጨርሰን ሙሉ ለሙሉ ወደ ስራ ስለምንመለስ እንክሳለ። እጠብቃለሁ። ለነገሩ ይህን የመሰለ ፈገግታ እያየው ድርጅታችሁን መቀየም የሚችል አይመስለኝም። አመሰግናለሁ። ሕፃን እያለው ራሱ በፈገግታ ነበር የምታወቀው። ጉድ እኛ ግን የምናቀሽ በለቅሶች ነበረ አየሽ። ሳቅ እንዳመለካከቱ ነው። የት አሉ ኢንጂነሮቹ? እኔ ደግሞ የእውነት የመጡ መስሎኝ እኮ ላስተምር መዘጋጀት። አየሽ አይደል? የእውነት የተማረ ሰው ጠፍቷል። አይ የጊዜ ጉዳይ ሆኖ ነው እንጂ ማግኘት አይቀርም። ስራው እንዳያስተጓጎል ብዬ ነው እንጂ የጠራኸው፣ የዚህን ያህል አስፈላጊ ሰው ሆነ እንዳይመስልህ። እኔ ደግሞ አንድ 15 ጊዜ ስትደውይ ምን ቸግሯት ይሆናል ብዬ እኮ አስቤ ነው። ለዛሬማ እጠቅምሃለሁ አቶ ሳሚ፣ ለነገ ግን ብዙም ላንፈልግህ እንችላለን። ይልቁንስ ከበቀለ ጋር ለመግባባት ሞክር። በኋላ ስትወጣ ለሻይ መቶ ብር ምናምን ስጠው። ሰው ምን ጊዜ እንደሚጠቅምህ አታውቅም? ምናልባት ወደ ጥበቃ ስራው አለም ከተቀላቀልክ ሽፍት ሊቀይርህ ይችላል። ጨረሱ? አለቀይ፣ ወደ ስራ ይልግባ። አንተስ ጨረስክ? አለቃ ሳሚን ከለከለችው ማለት ነው። አሁን ይሄን እኔ እኮ የቀጠራት ልጅ ካፌ ውስጥ ቁጭ ብላ ብቻዋን እየጠበቀችው ነው። ሩቅ ካልሆነ ሶጣ ላደርሰው ይችላለሁ። የሚወዳትን ልጅማ በቀላሉ ሊያጣት አይችልም። አይ አይ እንትን በደም ግፊቱ ምክንያት ሐኪም በእግር ተንቀሳቀስ ብሎታል። ሊሸኝ ብትለው እራሱ ሸ ይገርማል። ያለ እድሜው ነው በደም ግፊት የሚሰቃየው። ሳሚ ደም ግፊት አለበት? ብሬ፣ ይህንን ታውቅ ነበር። ግን በዚህ እድሜ መሆኑ በጣም ያሳዝናል። ልትንከባከቡት ይገባል። ምንም ቢሆን የሥራ ባልደረባቸው አይደለም። እኛ የቻልነውን እናደርጋለን። ከመኪና ውጭ ለደም ግፊት የሚመከር ነገር ካለ ያብስራ ልታወቅ ትችላለች። እንግዲህ ማናቅም ሰው እስካላገኘው ድረስ በማንኛውም ሰዓት ልጠራ ይችላለሁ። ነቃ ደንገጥ ብለህ መጠበቅ ነው። ኢንጂነሮቹ እስካልተገኙ ድረስ እንግዲህ ምን አደርጋለሁ? ጨምር፣ ለምንድን ነው አልነገርከም? አንዳንድ ሰው ግን በጣም ጨካኝ ነው። ልክ የሆነ ነገር ሲያገኝ ይደብቃል። እኔ ነኝ? አንቺ ነሽ? ካለቃ ቢሮ የወጣ ነው። እሷ ናት እንዴ የምታስጨምረው? ኤደን፣ ከማውራትሽ በፊት ማሰብ መጀመር አለብሽ። ማን ነው የሚሰማኝ፣ ለማነው ማወራው፣ ስለምንድን ነው የማወራው የሚለውን ማሰብ። ማሰብ ካልቻልሽ ገደል ነው የምትገቢው። ይቅርታሽ ሳሚዬ፣ በበሽታ አይቀና እኔ ምለው ብሬ የሆንኩት ነገር አለ እንዲህ። እኔ እኮ ስራ ስራ ስል ጤናዬን መከታተል እረስቸዋለሁ። እኔማ አሁን ነው መታመምህን የሰማሁት። ለማንኛውም ህመምህን ከሰው ከመስማት በፊት ስራ ማብዛት የለበትም። በቃ ተገናኝተን በደንብ እናወራለን። በጣም ደስ ይለኛል። እና ደግሞ አንድ የማውቀው ዶክተር አለ፣ የስራ ባልደረባችሁን ይረደዋል። አረረረ፣ አንተ አትጨነቅ አያስፈልግም። ለማንኛውም ካስፈለገህ በዚህ ስልክ ደውልልኝ ኤኒ ታይም። በሽተኛ ነህ እያለኝ ባልሆነ እናንተ ናችሁ የምታሰድቡኝ። አላወቀኝም ሳሚ፣ ምን ማድረግ ነው? ይህ ኮ የስራ ቦታ ነው። እውነትም ቅናት እብድ ነው። ቀንቼ ነው የሚመስልሽ? ስለሰደበኝ፣ ክብረኝ ስለነካኝ ነው እንጂ እኔ ሳሚ ቅናት አይነካካኝም። ሳሚ አትናደድ፣ ደምህ ይገፋል። አንቺ ደግሞ ዝጊ፣ የሚገፋ ይግፋሽ። ወይኔ ሳሚ፣ አለቃ ስትጮህ ሰምታ መዘዝ ታምጣላችሁ። በቃ ነገሩን ቀለል አድርጎ ገብቶኛል። ለእኔ በሽታ ማን እንደሚመኝልኝ ያውቃል? ሄሎ አቶ መዝገቡ፣ ሰላም ነኝ። እኔ የምለው አቶ መዝገቡ አንድ ነገር ልጠይቆት ነበር። ለሌላ ሰው ምርመራ ማድረግ ይቻላል እንዴ? እኮ እዚህ አብረኝ እኮ ቢሮ የሚሰሩ ሰራተኞች ደምግፊ ይታመሃል ምናምን ሲሉኝ ምናልባት ተመርምረውልኝ ከሆነ ብዬ እኮ ነው። ገባኝ ገባኝ። ግን የት በመረመር ጥሩ ነው። እሺ በቃ እንዳሉኝ አደርጋለሁ። ሰላም ዋሉ። እናንተማ እንደ ባዳ በማንም ሀብታም ልታሰድቡኝ፣ ዘመድ አለኝ እኔ። ዶክተር አጥቼ ሰው እጅ ላይ ልጥሉኝ? በቃ ተረጋጋ፣ አለፈ እኮ አትሳሳት። እኔ ሀብታሞችን አቃቸዋለሁ። እድል ካገኙ አይቻሉ። አንድ መረዳው ሰው አለ እያለ እያስወራብኝ ነው። የእሱን እርዳታ እንደማልፈልግ ማወቅ አለበት። በዚህ ሁኔታ ከሄደ ልጁ መሞቱ ነው። ምን ልታደርግ ነው? ደውዬ እንደማያስፈልገኝ ነግሯለሁ። በራሴ የምቆም ሰው ነኝ። እንደ ማንም ሰው አይሸውደኝም። ሄሎ፣ ስማ ይኸውልህ። ኧረ፣ ሄሎ እኔ ባለቤቱ ነኝ። እንዲህ እኔ እናት አልሰማውሽም። ምኑ ነኝ አልሽኝ? እኔ ባለቤቱ ነኝ። የማ የብሩክ እስኪ ድጋሚው፣ የብሩኬ? አቤት ፍቅር፣ አቤት መዋደድ! ኤዱዬ ፍቅረኛ ኪያዝ እንዲህ ግብግብ የሚልልሽ ይሁን፣ የማ ሲባል ኤዱዬ የሚል ይሁን። ሄሎ፣ ሄሎ፣ ወየ አንተ፣ ቀልድ ነው እኮ መሰለኝ። ልጅ እያለቀሰብኝ ነው። ጭራሽ ልጅም አላችሁ፣ ሙሉ የሆነ ቤተሰብ። ውይ፣ ልጁ እኮ አልቅሶባት ነው። ሂጂ ሂጂ፣ እናት ሂጂ፣ ሂጂ ሂጂ። አንድ የሆነ መጽሐፍ ትዝ አለኝ። በቃ አንበሳው እንደዚህ ልዩ ናፍ፣ እንደዚህ በጫካ ውስጥ ጭንጭ፣ እንደዚህ ጥቀጠል ውስጥ፣ ከዛ ለምን ነብሩ በዚህ ደግሞ ሲመጣ ፍየሏን ደስ ተቃቅፎ ፍቅር የሆነ ቤተሰብ እሱ መጽሐፍ አስታወሰኝ። አይ ብሩኬ ሲወዳት አገር መምግን ብሬ፣ ምን ያህል ቢተማመንባት ነው ግን የእሷን ስልክ የሰጠኝ? አቤት ፍቅር አቤት ፍቅር። ሳሚ በቃ አሁን ማወጣችሁ። ተው እንጂ፣ ወጡ እንዴ ወጡ። እኔ እኮ ፍቅራቸው ገርሞኝ ነው እንጂ ላስቀናት ብዬ እኮ አይደለም። የብሩኪ አለች። አይ ፍቅር። የብሩኪ አለች። አይ ፍቅር። የብሩኪ